አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ እናሰት እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሮመዳን እንዴት ይዟችኋል? ሁሉ ሰላም ነው፣ ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ሮመዳን እንጀራ እየጋገርኩኝ ምጣድ እያያዝኩ ነው እኔ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? መላይ ናችሁ እንዴት ናችሁ? መቼም ኸይር ነገር ስለቃታውም እስካሁን ስድብና ጭፈራ ቢሆን አቤት እንዴት እንደምታውልኝ ታየኝ። የእውነቴን ነው ምላችሁ። ግን ለምንድን ነው ኸይር ስራ እንኳን ስሰራ እማታዩት? ላይክ ሸር ማታ አድርጉት። ለምንድን ነው? የእውነቴን ነው ምላችሁ። በጣም አናዳችሁኛልም አሳዝናችሁኛልም ማለት ነው። ምክንያቱም የሆነ ነገር ስለቅ ታያላችሁ፣ የሆነ ጥሩ ጥሩ ነገር ሲለቅ ደግሞ አታውም። እንዲህ ያረተው በረመዳን እንኳን እስቲ እንደው ኸይር ስራ ሲሰሩ ውደዱ እንደ ሁሌ ሀራም ነገር ጥሩ አይደለም። ማለት እንደምላችሁ በነገር ላይ ብዙዎቻችሁ ሁላችሁንም ማለት አይደለም፣ ያው ከመቶ ዘጠና ፐርሰንቶቹ አታውም፣ አጭሩን ማለት ነው። እና ለምንድን ነው የማታዩት? እህ ቢስሚላህ፣ ምን ብለቅ ነው መታዩት? አረ ተው ተው፣ ጉን ተው ተው። ዛሬ በሳት በእንጨት እየጋገርኩኝ ነው። መብራት እንግዲህ ተወደደ አይደለ። ምንም ምርጫ የለንም እኛ ምን ኢትዮጵያ ኑሮ መች ማለት ሳካለን ደሞ እንደዚህ ስላችሁ ደሞ አማርኛ አገር አንገባም። እንደዚህ በእንጨት እናንተ እየተሰላቻችሁ ምናምን እንዳትሉ፣ እሺ ሰምታችኋል። ጠረግና ይላችሁ እንግዲህ ያንጠቃጠቁት ነው እናንተ እህት ላይክ ሼር አድርጉ ሰብስክራይብም አድርጉኝ። እስኪ እንደው 100 አስገቡኝ፣ ሀያ ሺህ እስኪ መቶሽ እንኳን አድርጉኝ። እንደምራችሁ ነው። ብናድግም አትወዱት። የሀገር ልጅ ቂጥካክ ነው የሚሉት ነው የቦረና ሰዎች። ምኑናችሁ እንደሆነ ሰው ሲያድግ አትወዱ። ኧረ ጥሩ አይደለም። አሁን መቼም የቦረና ሰው ብቻ መቼም ከመቶ ሺህ ትበልጣላችሁ እኮ ስደት ያላችሁ ግን ስንሰራ አትወዱ፣ አታበረታቱን። ብቻ የሆነ ነገር ስን የሆነ ስህተትም ነገር ካገኛችሁ ግን ኢላህ ጌታዬ፣ መቶ ሺህ ታስገባላችሁ፣ ስርባችሁ፣ ትችታችሁ ምናምን። ኸይር ስራ ሲሰራ ግን አትወዱም። ለምን ለምን አታበረታቱም? አሁን የለቀቁት የመስጊድ ጉርብ ነው፣ ምን ችግር አለው እንደው እንደው እንዳሻው አንድ ሺህ እንኳን ብታስገቡት ማለት ነው አንድ ሺህ ቪው እንኳን ብታስገዱት ምን ችግር አለው? ወላሂ እውነቴን ነው። በጣም ነው የተገረምኩትኝ። ለከኛ ሀገር ሰው በቃ ኸይር ስራ ይወድም ምንድን ነው ያልኩት? ወላ እንዴ ለምን ምናችሁ ነው ለኸይር ስራ አልተበረታታ? ሰው ለምን ይበረታታል? እንደውም ሌላ ሌላ ተምታበረታቱኝ። እንደው ለዚህ ለመስጊድ አበረታታችሁኝ። ስለዚህ ለ ለመስኪድ ራሱ አበረታታችሁን፣ የምንጣፉን አለን ከጎናችሁ ነን ብትሉ ምን ችግር አለው? ወላሂ ወነቴ ነች የምትመስል እንጀራ ደሞ አውጥቻለሁ። ጉሉ ማሻአላህ ተበረከለ በሉ እሺ። ተበልቶ የሚያልቀርገው በሉ ሰምታችሁ። ለማንኛውም ሁላችሁም ሼር፣ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። አበረታቱን፣ ጥሩ አይደለም ሰው የሌላ ሀገር ለኸይር ስራ ብሎ ስንት አገር ለቆህዶ ኸይር ነገር ይሰራል። እናንተ ሀገራችሁን መስጊር ለማበረታታት ይህን ያክል አይከፈልበትም። ለማንኛውም ማለት ነው። ሲቀጥል ደግሞ እናንተ ታላላቅ ቲክቶከሮች፣ ኢትቨሮች ማለት ነው ለምንድ ነው ስናናግራችሁ መልስ የማትሰጡት ማለት ነው። ደምነ የምታፈልሸርታለን እንድህ ንላለን መድርሹ ሲያናግሯችሁ ግን ጢባራችሁ ጢባር አይደለም? ምን ችግር አለ ኔ እንኳን ይህን የመስጊድ ቪዲዮ ራሱ ለቅ በውስጥ መስመራቸው ሸልቀቁላቸው የራሴን እንኳን ቪዲዮ አይደለም ወላሂ ለአዚም ተነሱ ድምፅ ድምጽ የመጣውን ማለት ይሄንን ቪዲዮ ሸር አርጉላቸው ታገርጋችሁ ምናምን ምናምን ብዬ በመስመር አወራኋቸው ወላሂ ለአዚም ሰላምታ እንኳን አልመለሱም ምን ይታርገው ውልቅ ይታርገው ውልቅ ለውልቅ ለምንድን ነው ኧረ ጥሩ አይደለም ነገሩ ምን የቦረና ልጆች እኮ ሲያሳድጉ አይታችሁ አታውቁም። በነገራችን ላይ እነዚህ ቡታጅራዎች ምናምን ናቸው እንጂ እርስ በርሳቸው የሚበረታቱ የሚጠነካከሩ፣ የኛ ሀገር ሰው እኮ እንኳን አይደለም እንኳን ለማበረታታት ላይክ ለማድረግ ራሱ ያንቀጠቅጣችኋል። ደግሞ ልንገራችሁ፣ ጥሩ አይደለም ሰው ሲያዲግ። የሚያስደስተ ነው መሆን ያለባችሁ ማለት ነው። እሺ ሰምታችኋል? በቃ ዛሬ አናዳችሁኝ ነው የመጣሁት። የእውነቴን ነው ምላችሁ። በሉ ላይክ ሸር አርጉ ነገሩ፣ ባታረጉም ችግር የለውም። ኸይር ስራ ከሰራሁኝ ቀስ ብሎ ይታያል። በአንዴም ሊደግ አለለም እናንተ አፈምሱኝ ብላችሁ ቁልቁል ስለምትሰዱኝ አለላችሁ። እሺ ሰምታችሁ፣ ቀስ እየተረጋግች ምናምን አድጋለሁ። ማንንም ይቶበሪ ማንንም ትልልቅ ትክታክርም ለምኛ አላድግም። በእውነቴን ነው የምላችሁ። አልሐምዱሊላህ እስካሁንም አንድም ሰው እንደዚህ ፖስቱልኝ እንደዚህ አስተዋውቁልኝ ብዬ ለምኛ ያላቅም፣ ሀ ብዬ ስጀምር ማለት ነው። በራሴ ጥረት ተጣጠሬ ነው። ከአሁን በኋላም ተጣጠሬ ነው ማድገው፣ በስራዬ ነው ማድገው እንጂ ለምኜ ምናምን ነገር ግን አላድግ። ዛሬ ግን ያናዳችሁኝ፣ እንዴት የመስጊድ ጉርብ ኸይር ስራ ተለቆ ለምንድን ነው ያልሸረታችሁት? ለምንድን ነው ላይክ ያላረጋችሁት? ለምንድን ነው አለን ያላላችሁት? ብዬ ነው ያናዳችሁኝ እንጂ እኔ የራሴ ስራ ምንም እንትን አይለኝም፣ ደንታ አይሰጠኝም። ግን እንደዚህ ለኸይር ስራ ኸይር ስራ ሲመጣ ደግሞ በተለይ ደግሞ ይሄ ወር ሳያመልጠን ተሳትፈን ኸይር ስራዎችን ለመስራት ኸይር ስራ ለመስራት ነው መሳተፍ ያለብን። ለመነየት መነየት አቅም ባይኖረን ደግሞ ለማስነየት ማስነየት አቅም ባይኖረን ለማሳተፍ በቃ ዱዓ ለማድረግ ምን ችግር አለው? አይከፈልበትም መችም። አይደል እንዴ? ምን መቶ ሺህ ብር እኮ አካውንታችን ውስጥ እኮ ብታኖሩት እኮ ጠፊ ነው። ወደ መስጊድ መቶ ብር ብታስገቡ ላኺራ ቤታችሁ ነው የምገነቡት። አይጎልባችሁም። ባወጣችሁት ቢተካላችሁ ቢጨምርላችሁ እንጂ አይቀንስባችሁም። አብዛኞቻችን እኮ ግን አስር ብር ከሰጠን እኳ አስር ብር ትጎልብናል በሚለው እኮ እያሰር ነው ነው ኢማን ስለሌለን አቅል ስለሌለን፣ ስብሃንላ አላህ፣ ልቦና ይስጠን። ለማንኛውም አሁን አናዳችሁኛል፣ ንዴቴን እንዲበርድልኝ በሉ እየገባችሁ እዩላቸው ማለት ነው። አሁን በአረበኛ ቪዲዮ ለቀዋል። በአረበኛ ቪዲዮ ከሰርቶ ቪዲዮ ለቀናል። ለመዳሞቻችሁ፣ ለአሰሪዎቻችሁ አሳዩ። አስነይቱ ባትነይቱ እንኳን አስነይቱ። ወደ ኸይር ስራም አበረታቱ። በተቀረፈ ወዳችኋለሁ። ሰላሙ አለይኩም ወራህመቱላ በረካቱሁ።